አላህ መልእክተኛ ሰለላሁ አለይሂ ወሰለም ቃላት ሊገልጹት ከሚችሉት በላይ አማረ፣ ተክለሰውነትና ስብዕና ባህሪ ባለቤት ነበሩ። ወደ ሰዎች ልቡና ውስጥ በቀላሉ መግባትና ተጽዕኖ የማሳደር ጉልበት ነበራቸው። በዚህ የተነሳ ልቦች አክብረዋቸዋል፣ በፍቅርና በአድናቆት በዙሪያቸው ተሰልፈዋል። ይህች ዓለም እንደ እርሳቸው የተወደደና የተከበረ አንድም ሰው አታውቅም። አብረዋቸው የነበሩ ሁሉ ፍጹም ሊታመን በማይችል ሁኔታ ወደዋቸዋል። እርሳቸው ሾ እንኳን እንዳያውጋቸው ለመከላከል ራሳቸውን መስዋዕት ለማድረግ ዝግጁዎች ነበሩ። እንዲህ እንዲወዷቸው ያደረጋቸው ከሌላ ሰው በተለየ ሁኔታ እጅግ ማራኪና የተሟላ ስብዕና ስለነበራቸው ነው። የባህርያቸውን ሙሉእነትና ውበት ቃላት አሟልተው ሊገልጹት ቢሳናቸውም የተቻለንን ያህል በተወሰነ መልኩ ቀጥሎ ለማውሳት እንሞክራለን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱ ጊዜ በድንኳን አጠገብ ሲያልፉ ያየቻቸው እሙ መዕበድ አልኹዛኢ አካላዊ ገጽታቸውን ለባለቤቷ ስትገልጽ እንዲህ በማለት ነበር ገጽታው ብሩህና ማራኪ ፊቱ የሚያበራ ተክለ ሰውነቱ ያማረ በጣም ያልወፈረ ልከኛ ራሱ አንሶ የማያስጠላ መልከ መልካም የአይኖቹ ጥቁረት የበረታ የሸፋሸፍቶቹ ፀጉር ረዥም፣ ድምፁ ወንዳ ወንድና የሚማርክ አንገተ መለሉ፣ አይኖቹ የተኳሉ፣ ቅንድቡ ቀጭንና ረዥም፣ ፀጉሩ በጣም የጠቆረ፣ ዝም ሲል ሞገሳማ ሲናገር የሚከበር፣ ከሩቅ ሲያዩት እጅግ ሲበዛ ቆንጆ፣ ሲቀርቡት በጣም ተወዳጅ፣ ንግግሩ በሥርዓት የተዋቀለ ምጥንና የተሟላ ነው። ቁመቱ መካከለኛ፣ በጣም ረዝሙ ወይም አጥሩ ለእይታ ያስጠላም ከሁለቱ ባልንጀሮቹ እርሱ ጎልቶ ይታያል። የባልንጀሮቹ ምን ጊዜም ይከበባል። ሲናገር በጥሞና ይሰሙታል። ሲያዝ ትእዛዙን ፈጥኖ ይፈጽሙለታል። በጣም ይወዱታል፣ በጣም ያከብሩታል። ከአጠገቡ አይለዩም። ፊቱን አያጨፈግግም። አንደበቱ የታረመ ነው ስትል ተደምጣለች። አሊ ቢን አቢ ጣሊብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲል እሱም ገልጿቸዋል። በጣም ረዥም ወይም አጭር አይደሉ ቁመታቸው መካከለኛ ነው። ፀጉራቸውም አጭር ይሻከር ወይም ስስ አይደለም። ክብ እና ይደስ ደስ ያለው ነው። ጥርሳቸው ነጭ ነው። አይኖቻቸው ትልልቅና ጥቁሮች ናቸው። የሸፋሽፍታቸው ጸጉር ረዥም ነው። ደርባባ ናቸው። የራስ ጸጉራቸው በቀጭኑ ወለታቸው ወረደ። ሰውነታቸውም ጸጉር አልባ ነው። ሲራመዱ እግሮቻቸው አይጎተቱም። ቁልቁለት እንደሚንደረደር ሰው በትጋት ይራመዳሉ። ሲዞሩ ሙሉ አካላቸውን ያዞራሉ። በትከሻዎቻቸው መካከል የነቢይነት ማህተም ሰፍሮባቸዋል። የነቢያት መቋጫ ናቸው። አንደበታቸው ከማንም በላይ እውነተኛ ነው። ኃላፊነታቸውን ከማንም በላይ ይወጣሉ። ባሕሪያቸው ለስላሳና ምቹ፣ ፍጹም ተግባቢ ናቸው። በድንገት ያያቸውን ከሆነ ያከብራቸዋል፣ የቀረባቸው ይወዳቸዋል። ስብናቸውን መግለጽ የሚሻ ተከታዩን ቃል መናገሩ አይቀሪ ነው። ከአሁን ቀደም እንደርሳቸው አይነሱ ባላየው ከእንግዲህ ማለት ፊዳከ ነፍሲ ኡሚ ወአቢ ያ ሶላት፣ አብዛት የኢኮኖሚ ችግር ያለበት ይሄ ህይወትበት ደሞዙ በረካ ያጣበት የላይፍ ስንክሳሩ ይበዛበት ሶላት ያብዝ። በጁምዓ ላይ ሹክ ልበላችሁ።